ዓለም አቀፉን የሴቶች ቀን ማርች 8ትን ለዘጠነኛ ጊዜ በተመሳሳይ ሁኔታ ማክበሩን የጠቀሰው አየር መንገዱ በረራዎቹን የሚያደርገው ወደ አቴን፣ ሳው ፖሎ፣ ኒውደልሂ፣ ዊንድሆክ፣ ዱባይ እና ባህር ዳር መሆኑን አስታውቋል። አየር መንገዱ ይህንን ያስታወቀው ትናንት የካቲት 28 ቀን 2017 በአዲስ አበባ ስካይላይት ሆቴል በተካሄደውና ከፍተኛ የመንግስት ባለስልጣናትና ሌሎች ተጋባዥ እንግዶች በተገኙበት የአከባበር ስነስርዓት ላይ ነው። በስነስርዓቱ ላይ የተናገሩት የአየር መንገዱ የንግድ ዘርፍ ዋና ኃላፊ ለማያዴቻ ስድስቱ በረራዎች ከአየር ትራፊክ ተቆጣጣሪዎች አንስቶ ሙሉ በሙሉ በሴቶች የሚመሩ መሆናቸውን አስታውቀዋል። በረራዎቹ የአየር መንገዱን ሴት ሰራተኞች አስተዋጽኦ እንደሚያስተዋውቁም ጠቅሰዋል። ይህ አጋጣሚ ሴቶች አብራሪዎቻችን፣ የበረራ መስተንግዶ ባለሙያዎቻችን፣ ሴት የጥገና ባለሙያዎቻችን እንዲሁም ሌሎቹንም የሙያተኞች ጨምሮ በዓለም አቀፍ አቪየሽን ኢንዱስትሪ ላይ እያሳርፉ ያለው ደማቅ አሻራ ጎልቶ እንዲታይ የሚያደርግ አጋጣሚን የሚፈጥር ይሆናል። በሁሉም ዘርፎች እየታየ ነው ያሉትን የሴት ሙያተኞች ተሳትፎ የጠቀሱት አቶ ለማ ይህም የተቋሙ ጥንካሬ ማሳያ ነው ሲሉ አብራርተዋል። ጀግኖች ሴቶች ባልደረቦቻችን ከአብራሪነት አንስቶ በአስተዳደር በደንበኞች አገልግሎት እና በሌሎቹም የሙያ ዘርፎች ሁሉ እያደረጉ ያሉት ተሳትፎ የአየር መንገዳችን ከዓለም አቀፍ ተወዳዳሪነት ተርታ እንዲሰለፍ ያስቻሉ የደም ስሮቻችን መሆናቸውን የሚያመልክትና እኛም ለእኩልነትና አካታችነት መርሃችን ተገዢ መሆናችንን የሚያሳይ ነው። በተለምዶ የወንዶች ተሳትፎ ልቆ በሚታይበት የአቪየሽን ዘርፍ ውስጥ የሴቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን የገለጹት ኃላፊው፣ አየር መንገዱ ሚናቸውን ይበልጥ ለማሳደግ እየሰራ መሆኑንም አስታውቀዋል። በረራዎቹ ዓለም አቀፉን የሴቶች ቀን አጉልቶ ለማሳየትና አጋርነትን ለመግለጽ ጭምር እየተካሄዱ መሆናቸውንም ተናግረዋል። ዓለም አቀፉ የሴቶች ቀን ማርች 8 ዘንድሮ እየተከበረ ያለው መብት፣ እኩልነትና አቅም መጎልበት ለሴቶች በሙሉ በሚል መሪ ቃል ነው። ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ